የሚገርማችሁ ነገር ደግሞ አሁን እዚህ ለመስቀል ምን የሚል አባባል አለ? ለሉ ክሬቱ ፍጡራን ስባተ ፈጣሪ ደሎም እስመታሪው በክብሮም ለሉ ክሬቱ ፍጡራን ለእነዚህ ለሁለቱ ፍጥረቶች የፈጣሪ ምስጋና ይገባቸዋል። በክብር ከፈጣሪ ጋር ተካክለዋል። ለመስቀል በጌታ ደም ስለተቀደሰ ይላሉ። ለማርያም ደግሞ ጌታን በማያፀና ስለ ጸንሳ ስለወለደች ይችላል። በጣም ዚህ ምድርም ላይ እግዚአብሔር ክብሩን ለማንም አይሰጥም። ኢሳይያስ ምዕራፍ አርባ ሁለት ቁጥር ስምንት እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናን ለተቀረጹም ሰዎች አልሰጥም ብሎ እግዚአብሔር ተናገረ። ስለዚህ የእሱን ክብር አትጋራ። ነገር ግን ቤተክርስቲያን በግልጽ ክብሩን ክብሩን እያጋራች ነው ያለችው። ይኸውላችሁ ዘውትር ጸሎት ላይ ቤተክርስቲያን ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ የሚል ድርሰት አላት። ከዚያ ቀጥላ ስብሐት ለእግዝእትነ ማርያም ነው የምትለው። ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ምን ማለት ነው? ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ካለች በኋላ ቀጥላ ለድንግል ማርያም ምስጋና ይገባል፣ ለክርስቶስ መስቀል ምስጋና ይገባል ነው። ክቡራንና ክቡራት እንደምን አላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ያው የቀረብኩበትን እንደምትሰሙት ስለ እመቤታችን ስለ መስቀል ክብር ወይንም ምስጋና ሰውዬው ሳይገባው ስለሚናገር ነው። ቢገባውም ባይገባውም ሸር ታደርጉለት አላችሁ፣ ግን ሸር አድርጉለት። ምክንያቱም ሰውየው ከማያገባው እየገባ ነው። ብዙ ጊዜ አሁን እኔ ብዙ ጊዜ እንናገረዋለሁ ተውላለሁ። ለምን የማይገባቸውን ነገር ባይናገሩት ምን አለ? ለመሠረቱ ምስጋና በሶስት የተከፈለ ነው። የአክብሮት ምስጋና፣ የባህሪ ምስጋና አለ። የአክብሮ የጸጋ ምስጋና አለ። የአክብሮት ምስጋና አለ። የባህሪ ምስጋና ለሥላሴ ነው። ሥላሴ በባህሪያቸው ምስጉናቸው፣ በሰው ዘንድ ተመስግነው ክብር አይጨመርላቸውም፣ አይቀነስባቸውም። እንደገና ለቅዱሳን ደግሞ የጸጋ ምስጋና፣ የጸጋ ክብር ይሰጣቸዋል። ለምን በሰሩት ስራ በትሩፋታቸው እግዚአብሔር ባከበራቸው ክብር መጠን ክብር አላቸው ይሰጣቸዋል። ከዚያ ሰብአዊ ደግሞ የአክብሮት ደግሞ ሶስተኛው የአክብሮት ምስጋና አለ። እሱ ሰው በሰብአዊ ርኅራ ይኸው የሚመሰገነው ምስጋና ገሌ ደግ ነው፣ ገሌ ቡሩክ ነው ተብሎ የሚመሰገነው ምስጋና አለ። ይህንን ሰውየው ለይቶ ሳያውቀው ትርጓሜውም ሳይገባው ከሊቃውንቱ ድርሰት ጠልቅ ብሎ ደርሶ ገብቶ በያበላሸው እና በያጣማው አርፎ ቢቀመጥ መልካም ነው ብዬ ነው የምመክረው። ለምን ሲባል እዚህ ጋር ለእሉ ክሌቱ ፍጡራን ስራ ተፈጣሪ ደልዎ ሙስመታ አረዩ በክብሮሙ ለእመቤታችንና ለመስቀል እንደፈጣሪ ምስጋና ይገባቸዋል፣ ወይንም እንደፈጣሪ እናመሰግናቸዋለን። ስናመሰግናቸው ግን የባሕርይ ምስጋና ሳይሆን የጸጋ ምስጋና ነው። ስመታ አራዩ በክብሮሙ በክብር አንዱ ሆነዋልና ማንና ማናቸው አንዱ ሆኑት መስቀልና እመቤታችን ሰው የሆኑ እንደምትሰሙት። አጣሞ ሲናገር ግን ምንድን ነው የሚለው? በክብር ከስላሴ ጋራ ወይንም ከእግዚአብሔር ጋር ነው ማለት ነው። ስላሴን ያውቀው በነገራችን ላይ ከእግዚአብሔር ጋራ በክብራ እንዳደርገው ነው የሚለው ከኢየሱስ ጋር ለማለት ነው። እግዚአብሔርን ያውቀው ኢየሱስ ለማለት ነው። ከኢየሱስ ጋር በክብራ እንዳደረጓቸው ነው የሚለው ይሄ ሳይሆን በክብር አንድ ሆኖ የተባሉት መስቀልና እመቤታችን ናቸው። እመቤታችን ዘጠኝ ወር ከአምስት ቀን ጌታን ጸንሳለች። ከዚያ ደግሞ መስቀል ከስድስት ሰዓት እስከ ዘጠኝ ሰዓት ጌታን ተሸክሟል። ደሙን አፍስሶበታል። ስጋውን ቆርሶበታል። ስለዚህ በዚህ በክብር አንድ ሆነዋል መስቀልና እመቤታችን ለማለት ነው። ይህን ሳይረዳው ደርሶ ጥልቅ ብሎ እንደው ከላይ አታይ ባይል መልካም ነው። እኔም አሁንም እንዲደርሰው ነው የምለው ሸድሚታደርጉለት ሌላው ስብሐተ ምንድነው? ከዚያ ጋር ስብሐተ አብ፣ ስብሐተ ወልድ፣ ስብሐተ መንፈስ ቅዱስ ይሄ ነው። ምስጋና አይገባቸውም? ለምን ለጌታን አመሰገን አብን፣ ወልድን፣ መንፈስ ቅዱስን ካመሰገን ደግሞ በተዋረድ ደግሞ ለነሱም እንደ ክብራቸው እንደ ተሰጣቸው ክብር ይመሰገናል፣ ምስጋና ይገባቸዋል። ይሄም እንግዲህ ብዙ መጽሐፍት መጥቀስ ይቻላል። እኔ እንደው ካቅም በላይ ያው ብዙን እንትንባል ነው። አልፊ አልፊ አንዳንድ ነገር ግን እጠቅሳለሁ። ለመጀመሪያ ጊዜ ኢሳይያስን ደግሞ ያለውን ቃል ጠቅሶ ሲነቅፍ አርባ ሁለት ስምንት ላይ ያለው ማለት ነው ይው ክብሬ ለባይድ ክብሬ ወስብሐቴ ለግልኮ ያለው ለጣዖት ነው ያለው ጌታ ይህን ክብሬን ለጣዖት አልሰጥም ማለት እጅ ግን ዝም ብሎ ተሰርቶለት ስም እግዚአብሔር ለማይጠራበት ስም እግዚአብሔር ላልተጻፈበት የቅዱሳን ስም ላልተጻፈበት የድንግል ማርያም ስም ላልተጻፈበት ለባዶ ምስል ለዚያ ክብሬን አልሰጥም ነው እግዚአብሔር ያለው ይህን ነው የተናገረ እንጂ ክብሬን ለቅዱሳን አልሰጥም እያለ ማለት ክብሩ ቅዱሳን አይመስገኑ እያለ አይደለም ታይገባው ነው ለምን እንኳን አይደለም ጌታ ቀርቶ እነ ዳንኤል እኮ ለጣዖት አንሰግድም ብለው እሳት ላይ ተጥለዋል። ሰለስቱ ደቂቅ እሳት ላይ ተጥለዋል። ከአንበሳ ጉድጓድ ተጥለዋል። ዳንኤል ከምዕራፍ አንድ ጀምሮ እስከ ሰባት መመልከት ይቻላል። ለማን አልሰግድም ስላለው፣ ለጣዖቱ፣ ለምስሉ እኔ እግዚአብሔር ስም የማይጠራበት እግዚአብሔር ስም ያልተጻፈበት፣ የግዚአብሔር ስላሴ ስም ያልተቀ የስላሴ ያልተቀረጸበት የስላሴ ስም ያልተጻፈበት ማለት ነው። በጠቅላላ የቅዱሳን ስም ይሄድ የሌለበት ያ ነው። ለዚያ ነው እግዚአብሔር ክብሬን አልሰጥም ያለው እንጂ ለቅዱሳን ምስጋና አይገባቸውም እያል አይደለም ያንማ እንዳይል ደግሞ መጽሐፍ ቅዱስን ወይ በጠቅላላ ማንበብ አይችልም ወይ አስረድ ብሎ መረዳት አይችሉም እኔ እኮ የሚገርመኛ ነው መጽሐፍ ቅዱስን ካነበቡ እስከ መጨረሻው ነው ማንበብ ኤርምያስ ምዕራፍ አንድ ቁጥር አምስት ላይ እስኪመልከት ምንድን ነው የሚለው ዘንበለ እፍጥር ከእምከርሰ እምከ አእመርኩከ ከ ወዘንበለ ትጻ እማህፀን ቀደስኩከ ነው ያለው ጌታ ራሱ በነቢዩ ኢሳይያስን ከእናት ማህፀን ሳለ አወኩህ በእናት ማህፀን ገና ሳይፀነስ ማለት ነው። አወኩ በተፀንሰ ደግሞ በማህፀን ሳለህ አመሰገንኩ ቀደስኩ ከ አመሰገንኩ አከበርኩ ነው ያለው በራሱ እግዚአብሔር ነው የሚል ቃል የተናገረው። ዛሬ ለቅዱሳን እግዚአብሔር እንዲህ ብሎ የተመሰገነ እንዲህ ብሎ ወዳጆቹን ያመሰገነ ገና በማህፀን ሳሉ ስራ እንኳን ሳይሰሩ እርሱ ስላወቀ በባህሪው ይህን ያመሰገነ ቅዱሳን ያመሰገነ አምላክ እኛ ከደካሞቹ ብናመሰግናቸው ምስጋና ይገባቸው ብሎ ሲናገር ይህን መጽሐፍ ይሄን ይጥለው ነው መጽሐፍ ቅዱሳ አቃላው ንባለው ካለ ለምን ይህን የማያነበው ሌላ አሁንም ደግሞ ለቅዱሳን ምስጋና እንደሚ ማን ነው ግብረ ሐዋርያት ማለት ነው ግብረ ሐዋርያት ምዕራፍ አምስት ቁጥር ምዕራፍ ዘጠኝ ማለት ነው ምዕራፍ ዘጠኝ ቁጥር አስራ አምስት ላይ እንዲህ ብሏል። ነዋዬ ህሩ በአህዛብ ዘንድ ያስተምር ዘንድ ጳውሎስን መረጥኩት ብሎ አመሰገንኩት አለ። መመረጥ መመስገን ነው አይደል? ነው ምርጥቃ አደረኩት ብሎ ነው ያመሰገነው በምርጥቃ መስሎ ነው። ይሄ ብቻማ አይደለም ብዙ ነው። እንግዲህ መናገር እንደው ቀነስ ስላድገው ብየ ነው እንጂ። እንደገና ነቢዩ ዳዊት በምዕራፍ በመዝሙር 33 ቁጥር አንድ ላይ ተፈጽሞ ጻድቃን በእግዚአብሔር ወለራታአን የደልወሙ ክብር አለ። ጻድቃን በእግዚአብሔር ደስ ይበላችሁ ካለ በኋላ ምን ይገባቸዋል? ለቅኖች ሰዎች፣ ለደጋግ ሰዎች ምስጋና ላይ ይገባቸዋል አለ። ምስጋና ላይ ይገባቸዋል የጌታን ቃል መሰረት በማድረግ ማለት ነው። ጌታ ራሱ ስላመሰገናቸው ቅዱሳን ስላመሰገነ አሁንም ከነብይ ታላቁ ነብይ ማነው? ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ ሁለት ቁጥር 10 ላይ ስለ አሁን እሱ ስብሐት ለእግዚአብሔር ስብሐት ለማ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ስብሐት ለመስቀል ተብሎ ማነው? ለመስቀል ለክርስቶስ ተብሎ ምስጋና አይገባቸውም እያለ ነው አይደል? ያለው ስብሐት ተብሎ አይመሰገኑም እያለ ነው እሱ። ይሄ አይገባውም እንጂ። አሁንም ሮሜ ምዕራፍ ሁለት ቁጥር አስር ላይ ምንድነው ያለው? ክብር ወስብሐት ወሰላም ለኩሉ ዘግብሩ ሰናይ ዘግብሩ ሰናይ እመኔ አይሁዳዊ ወመነ አረማዊ እንደው አይደለም፣ ካመነ አይሁዳዊም ይሁን አረማዊም ይሁን ደጋግ ስራ ካለው መልካም ስራ ካለው ምንም ክብር ምስጋና ይገባዋል ነው ያለው። ክብር ወስብሐት ወሰላም እሱ ስብሐት ተብሎ ለመቤታችንና መስቀልን አይመሰገኑም እያለ ነው። እዚህ ጋር ጳውሎስ ግን እንኳን አይደለም ለድንግል ማርያም እና ለመስቀል ቀርቶ ለደጋግ ሰዎችም ምስጋና ይገባቸዋል፣ ክብር ምስጋና፣ ሰላም፣ አንድነት፣ ፍቅር ይገባቸዋል ተብሎ መመስገን ይገባቸዋል አለ። ይህን የት ሊጥለው ነው? እንደውም ይህን ብቻ አልበቃውም። ኧረ እንደው ቅዱስ ጳውሎስ ሲናገር ከዚህም የበለጠ አድርጎ ተናግሯል። አንደኛ ጢሞቴዎስ ምዕራፍ አምስት ቁጥር አስራ ሰባት ላይ እለሰ ሰናየ ተልእኩ ቀሲሳን ምክሪተ ክብር ደልዎሙ፣ ያገለገሉ ደጋግ ሰዎች ሽማግሌ ደጋግ ሰዎች ምንድን የሚያስተምሩ የሚሰብኩ ጠቅላላ ደጋግ ሰዎች እጥፍ እጥፍ እጥፍ እጥፍ ምስጋና ይገባቸዋል ያለው። እንግዲህ ቅዱሳን እንደ ክብራቸው ይሰጣቸዋል፣ እንደ ማይረጋቸው፣ እንደ ስራቸው። አሁንም እመቤታችን መማምላክን ስለተሸከመች መስቀሉም ዘጠኝ ሰዓት በመስቀል ላይ ስለቆየ ጌታ ተመስግነዋል። በክብር ከሁሉም እነሱ በላይ ሆኑ ማለት ነው። ከስላሴ ማለት አይደለም፣ ከሌሎቹ ፍጡራን ከዚያ በታይ ደግሞ ያሉት ፍጡራን እንደ እንትናቸው ይመሰገናሉ። ይህን ነው እንግዲህ ቅዱሳን መጽሐፍት እየተናገሩልን ያሉት። ይህን የት እንደሚጥለውና የት በነገራችን ላይ ያው መጽሐፍ ቅዱስን ይህን እንደው አንዳንድ ቃል ሳይገባቸው ለመናገር ብቻ ይቀርባሉ እንጂ ገብቷቸው የሚያነቡት ነገር ስለሌለ ምንም ማድረግ አይቻልም። ለማንኛውም ግን ሼር አድርጉላቸው።